ይህ የምንመለከተው የፋሲል ቤተ መንግስት ወይም የጉዘራ ቤተ መንግስት አይደለም። በኢትዮጵያም በአንዱ ቦታም አይገኝም። አለፍ ሲልም በአፍሪካ ውስጥ የሚገኝ ኪነ ህንፃ አይደለም። ይህ ባለቀይ ቀለም ከፍ ያለ ተራራ ላይ የተገማሸረው ህንፃ በአውሮፓዋ ደቡባዊ ክፍል በምትገኘው ትንሹ ሀገር ማልታ የሚገኝ ጥንታዊ ኪነ ህንፃ ነው። ይህ ግንብ የጎንደር ጥንታዊ አብያተ መንግስታት ማለትም የፋሲል ግንብና የጉዛራ ቤተ መንግስታትን ይመስላል። እንዲያውም የአብያተ መንግስታቱ አንዱ ክፍል ይመስላል። ከኪን ህንፃው ቅርጽ ጀምሮ እስከ ተገነቡበት ወቅት ድረስ ተመሳስሏቸው አስገራሚ ነው። ሁሉም የተገነቡት በ17ተኛው መቶ ክፍለ ዘመን ሬድ ታወር ወይም ቀዩ ግንብ በስፋትም ይሁን በብዛት ከጎንደር አብያተ መንግስታት ያነሰ ይሁን እንጂ። ተመሳስሏቸውን ለታሪክ ተመራማሪዎችና አጥኚዎች እንተወዋለን። ትረካችን ግን ይቀጥላል። ስለማልታው ቅድስት አጋታ ማማ ወይም ቀዩ ቤተ መንግስት ቅድስት አጋታ ማማ ወይም ቀዩ ግንብ ወይም ደግሞ የመሊሃ ግንብ እየተባለ ይጠራል። በትንሿ የአውሮፓ ሀገር ማልታ ሰሜናዊ ክፍል መሊሃ በተሰኘችውና በርካቶች በሚጎበኟት ከተማ የተገነባ ግዙፍ ሕንፃ ነው። መሊሃ አስር ሺህ ነዋሪዎች ያሏት ሲሆን በርካታ ጎብኚዎች ወደ አውሮፓ ብሎም ወደ ማልታ ብቅ ሲሉ የሚመለከቷት አነስተኛ ግን ሳቢና ማራኪ አነስተኛ ከተማ ነች። ይህ ቀዩ ታሪካዊ ግንብ በዚች አነስተኛ መንደር የሚገኝ ነው። የተገነባውም እንደ አውሮፓውያኑ የዘመን ቀመር ከ1647 እስከ 1649 ባሉት ዓመታት ውስጥ ነው። በሀገሪቱ አጠራር ቅዱስ ዮሐንስ ባዘዙት መሰረት ከ1600ዎቹ መጀመሪያ ጀምሮም ባሉት አስርት ዓመታት በማልታ እስከ 13 የሚደርሱ መመልከቻ ታላላቅ ማማዎች ወይም ግንቦች በእንግሊዝኛው አጠራር ለአስካሪስ ተዋወርስ ተሰርተዋል። እነዚህ ማማዎች አብዛኞቹ ከምልክታቸው በስተቀር የቀድሞ ገጽታቸው በብዛት የለም። እንደ መድሊና ግንብ፣ ግሃጂን ሀዲድ ግንብ፣ መንጊሳና ቅዱስ ጁልያን ግንብ ያሉ ህንፃዎች በተለያዩ የሀገሪቱ አካባቢዎች አሁንም ይገኛሉ። በሀገሪቱ በገጽታውም ይሁን በቅርጹ ለየት ያለው ግን የቅድስት አጋታ ማማ ወይም ቀዩ ግንብ ወይም በሀገረኛው አጠራር የመሊሃ ግንብ ነው። ይህ ህንፃ ምናልባትም ለመጀመሪያ ጊዜም በ1610 ከተሰራው ዊናኮርት ግንብ ጋር ተቀራራቢ ቅርጽ አለው። ዊናኮርት ታወር ወይም ግንብ በየካቲት 1610 ተጀምሮም እስከ 1920 ከተጠናቀቁት ህንፃዎች አንዱ ሲሆን በውስጡ የጦር መሳሪያ ይከማችበት እንደነበር ታሪክ ይናገራል። በአሁኑ ወቅትም ከጦርነት ጋር የተገናኙ በርካታ ቁሳቁሶችን ከተለያዩ የማልታ ደሴቶች በማሰባሰብ የያዘ ትልቅ የማልታ መንግስት የሚያስተዳድረው ሙዚየም ነው። ይህ ሙዚየም በቀዳሚነት የሀገሪቱን ከኦቶማን ጥቃት ለመከላከል ታስበው ከተገነቡ ኪን ህንፃዎች አንዱ ሲሆን ከቀዩ ግንብ ወይም ከኢትዮጵያው የፋሲል ግንብ ጋር የሚመሳሰል ቅርጽ አለው። ህንፃው በተለይም ከጎንደር የጉዛራ ቤተ መንግስት ጋር ያለው መመሳሰል ላቅ ያለ ሲሆን አቀማመጣቸውና ከሌላው ህንፃና አካባቢ ነጠል ብለው መገኘታቸው ደግሞ ልዩ ያደርጋቸዋል። ይህ ህንፃ የቅድስት አጋታ ህንፃ ወይም ቀዩ ግንብ እስከሚሰራ ድረስ ዋነኛው የሀገሪቱ ወታደራዊ ማዕከል እንደነበርም ይነገርለታል። እንግዲህ የዛሬ ዋና ፍሬ ነገራችን የቅድስት አጋታ ማማ ወይም ቀዩ ግንብ ወይም በተለምዶ አጠራሩ የመሊሃ ግንብ እየተባለ የሚጠራው የማልታ ቅርስ ነው። ይህ ቅርስ በዘመኑ አርኪቴክት አንቶኒዮ ጋርሲን ዲዛይን የተደረገና ከባሃ ድንጋይ ወይም ላይመስቶን የተሰራ ብዙ መቶ ዓመታትን ያስቆጠረ ታሪካዊ ቅርስ ነው። በአቀማመጡ ሆነ በተሰራበት ዘመን ከኢትዮጵያው የአጼ ፋሲል ቤተመንግስታት ጋር የሚያመሳስለው ነገር አለው። የአጼ ፋሲል የጎንደር አብያተ መንግስታት ከዚህ ከቅድስት አጋታ አንፃ ጋር የሚመሳሰል ቅርጽና ውስጣዊ አስተዳደራዊ ስርዓትም ነበራቸው። ቀዩ ግንብ በሰላሳ ወታደሮች የሚጠበቅ እንደነበር ታሪክ ያስረዳል። የአካባቢውን ወታደራዊ ሁኔታ ለመቆጣጠርም ሲያገለግል የነበረ ታሪካዊ ስፍራ ነው። በዚህ ስፍራ ሌሎች የመቆጣጠሪያ ምሽጎችም ተሰርተው ለአገልግሎት በቅተው እንደነበር ይታወቃል። የቅድስት አጋታ ሕንፃ ወይም ቀዩ ግንብ ዲን አይ አርት ሄልዋ በተሰኘው ግብረ ሰናይ ድርጅት የሚተዳደር ሲሆን በወቅቱ ወታደሮችን ከጥቃት ለመከላከል ዙሪያውን እንደ ምሽግና የመከላከያ ሥርዓት የሚያገለግልም ታሪካዊ ቦታ ነው። ይህ ግንብ በፈረንሳይ ወታደሮች ስር እንደነበረ ታሪክ ሲያስረዳ በኋላም በእንግሊዝ አስተዳደር ስር በመሆን የማልታ ወታደራዊ ኃይል የራዳር ማዕከል በመሆን አገልግሏል። ቅርሱ በተለያዩ ምክንያቶች ጉዳት የደረሰበት በመሆኑ በ1990ዎቹ መጨረሻ አካባቢ እንደገና እንዲታደስ ተደርጓል። የቀድሞውን ገጽታ በሚያሳይ መልኩ የመጎጣጫ ደረጃዎቹም ሆኑ ደግፎ የያዙት መቃኖች በሚያምር መልኩ እንደገና ታድሰዋል። አሁን ለሕዝብ ጉብኝት ሙሉ በሙሉ ከፍት የሆነው ይህ ታሪካዊ ግንብ በ2015 ከአሜሪካው የኦንላይን የጉዞ ተቋማት አስተባባሪ ድርጅት የእውቅና ሰርተፍኬት ተበርክቶለታል። በተንጣለለው የመልያ የመዝናኛ ቢቻ አጠገብ የሚገኘው ይህ የቅድስት አጋታ ሕንፃ ወይም ቀዩ ግንብ የበርካቶችን ቀልብ የሳበ ውስጡን በዘመናዊ መልኩ የተያዘ ጥንታዊ ይዘቱን በዘመናዊ መልኩ የሚያንጸባርቅ ታሪካዊ ቅርስ ነው። በነገራችን መሃል የፋሲል ቤተ መንግስት እንደ አንድ አካል የሚመስለው ቀዩን ግንብ የሚመስል ሌላኛው ቅርስ በአህጉር አውሮፓ ስኮትላንድም ይገኛል። ይህ ስፍራም ስያሜው ቀዩ ቤተ መንግስት ወይም ሬድካስትል ሲሆን በሰሜን ስኮትላንድ ይገኛል። በዊልያም ዘላይን ወይም በአንበሳው ዊልያም በ12ኛው መቶ ክፍለ ዘመን እንደተሰራ ቢነገርለትም የአሁኑ ቤተ መንግስት ግን የተገነባው በተመሳሳይ ወቅት በ1641 እንደሆነ መረጃዎች ያሳያሉ። የስኮትላንዱ ቀዩ ቤተ መንግስትም ሆነ የማልታው ቅድስት አጋታማማ ወይም ቀዩ ግንብ ከፋሲለደስ ቤተ መንግስት ወይም ከጉዛራ ቤተ መንግስት ጋር ተቀራራቢ የግንባታ ቅርጽና የግንባታ ወቅት ተመሳሳይነት አላቸው። የወቅትና ዲዛይን መመሳስላቸው ገጠመኝ ወይስ የታሪክ ተጋሪነት? ሚስጥራቸውንና ታሪካዊነቱን ለታሪክ አጥኚዎች ሰጠን። ሰብስክራይብ ላይክ እና ሼር ማድረግ እንዳትረሱ፣ እያልን ለዛሬው አበቃን። ሰናይ ጊዜም